ሰላም ሰላም ቤተሰቦችዬ፣ እንዴት ናችሁልኝ? በድጋሚ መጥቻለሁ። እንግዲህ ስለ አልአዛር እንዲሁም ሄሉ እንዲሁም ትንሱ አንዳንድ ነገር ለማለት ፈልጋለሁ። በዚህ ጉዳይ ቅር ያላችሁ ሰዎች ካላችሁ የእውነት በጣም ይቅርታ። እኔ የተሰማኝን አላረል ውስጥ ጥያቄ የፈጠረብኝን ነገር ነው ለመናገር የፈለግኩትና በጣም ይቅርታ አድርጉልኝ፣ የተከፋችሁ ካላችሁ ማለት ነው። ለምን ቢያንስ ፎቶ አንድ ላድርጊ በማምጣት ማለት ነው። አላዛርና ሄሉ በጣም የሚዋደዱ ጓደኛሞች። እጅግ በትንሱዬን፣ በዚህ ቅር ካለሽ በጣም ሶሪ፣ ግን የተሰማኝን ነው የምናገረው። እንደ ሰውኛ ስናስብ፣ እንደ ትልቅ ሰው ስናስብ ሄሉና አለአዛር ጓደኛሞች ናቸው እጅግ በጣም ረጅም ጊዜ ጥሩ ስራ ሰርተዋል አብረው ጥሩ ጓደኝነት መስርተው ሄሉዬም በተከፋችበት ብቻዋን በሆነችበት ሰዓት አለአዛር መጥቶ አይዞሽ ከጎንሽ ነይም ብሎ ደስ የሚል ጊዜ አሳልፈዋል ከአሁን በፊትም ይሄን ነገር ተናገር ያለው ግን መድገም ስላለብኝ ደገምኩት እንግዲህ የአለአዛርን እናት አስታርቆ ብዬ ነበረ ግን እሳቸው ያው ማለት እንግዲህ ይቅርታ ለድፍረቴ ይህን በመናገሬ ግን እሳቸው ከሄሉ ጋር ታረቅ ማለት ሲገባቸው ትንሱን አምጥተው አስተዋወቁት። ኦኬ፣ ችግር የለውም። የወሳቸው እናት ናቸው፣ አልፈርድም። እናት ናቸው። ልጃቸው ያለበት ሁኔታ ያው ሁላችንም እንዳየነው ነው ነው እሱም ያው አመመኝ፣ ቆረጠኝ፣ ፈለጠኝ፣ ታመንኩ፣ ስሜቴ ሞራሌ ተጎዳ ብሎ አልጋ ላይ ስለነበር እሳቸውም ስለጨነቃቸው ከቤት አልወጣ ስላለ ከቤት እንዲወጣ ከትንሱ ጋር ስሩ ብለው ትንሱን አመጡ። እሺ ይሁን ችግር የለውም ከትንሱ ጋር ጥሩ ጊዜ እያሳለፉ ነው። አሁን ላይ ጥሩ ላይ ናቸው። እውነት ለመናገር ያው አብረው እየሰሩ ነው። ሄሉዬም ደግሞ ከቢኒ ጋር እየሰራች ነው። አብረው እጣፋለሁ ብላ ነበር። እሷም መጥፋቱን እምትታ በቻና እየመጣች ነው ግን እዚህ ጋር እኔ ጥያቄ የሆነብኝ ነገር ለምንድን ነው ቢያንስ ይቅር እንዲባባሉ ማታደርጉት? አንድ ላይ ተገናኝተው በርቀት ሳይሆን አንድ ላይ ተገናኝ። ሰው የሰው ልጅ አብሮ የበላ አብሮ የጠጣ ሰው ተኮራርፎ ተራርቆ ሲቀር እንዴት ዝም ይባላል? ትንሱም አንቺ ወጣት ነሽ ልጅ ነሽ፣ በዛ ላይ ደግሞ ሴት ነሽ። ስለዚህ ከሄሉ ጋር እንደው በሌላ ነገር አትያዙ። ሌላ ነገር አይደለም። ሄሉጂ በእምነቷ ማትደራደር በማህተቧ ማትደራደር ጀግና ሴት ናት። ማንም ሰው ቢሆን እኔ በእምነቱ የሚደራደር ሰው አለ ብዬ አላስብም። አላዛርም ቢሆን እምነቱ ሌላ እንደሆነ እናውቃለን። የሰማሁት ራሱ በጣም በቅርብ ጊዜ ነው። ኦርቶዶክስ ነበር የሚመስለኝ፣ እውነት ለመናገር እና በጣም እኔ እንትን ያልኩት ነገር ትንሱ ቢያንስ ሄሉና አልዓዛር ተገናኝተው ይቅር እንዲባባሉ ለምን አላረግሽም? በጣም ጥያቄ የፈጠረብኝ ነገር ነው። አሁን ከእሱ ጋር የሌለ እንደው አትታዘቡኝ ወዶች እኔ እንደዚህ መሆናቸው፣ መግባባታቸው፣ ፍቅር መፍጠራቸው፣ ደስተኛ መሆናቸው ደስ ብሎኛል። በጣም ተደስቻለሁ ግን ማስታረቅ አልነበረበት። ከሱ ጋር አክቷ በጣም የሌለ ነው የምታሳየው ሪያክት ምናምን በጣም ለየት ለየት ያለ ነው። በጣም ደስተኛ፣ በጣም ትስቃለች። በቃ እንዴት ነው አክቷ? አክታቸው ረጅም አመት የሚተዋወቁ ነው የሚመስሉት። አሁን በዚህ ወር የተዋወቁ አይመስሉም። እና ቢያንስ ካሄዱ ጌጋ ይቅር ብታባቢያቸው ምን ችግር አለው? ትንሱዬ እኔ እንደ ሀሳብ ነው ይሄንን ነገር የምናገረው። እና ይሄ ነገር እኔ ያነሳሁት እናንተን ላይ መቹ ይችላል እኔ ግን አይምሮ ላይ እየተመላለሰብኝ ነገር ነው ሰው በቃ ክፍተት ነበር ወይም የፈልገው እንድል እያደረገኝ ነው ወይ ማለት አሁን እሷ ከሄሉና ለአዛሬ የነበራቸውን ግንኙነት ታውቃለች። እጅግ በጣም ደስ የሚል ነበርና በዛ መሀል ገብታ፣ ግን ልክ ሄሉን ለመሆን የምትሞክረው ነገር ትንሽ ውስጤ ጥያቄ የፈጠረብኝ፣ ለምንድን ነው ቢያንስ እንኳን ይቅርታ ባባሉ ማትለው? ብዬ ስለተሰማኝ ነው ውዶቼ። እስኪ እናንተስ ምን ትላላችሁ? ኮሜንት ላይ አስፍሩልኝ። እኔ የተሰማኝን ነው፣ እናንተ ደግሞ የተሰማችሁን ተናገሩ። ካጠፋው ይቅርታ።